መዝሙር ሰማንያ አንድ በረዴታችን በእግዚአብሔር ደስ ይበላችሁ ለያይቆብም አምላክ እልል በሉ። ዝማሬውን አንሱ ከበሮንም ስጡ፣ ደስ የሚያሰኘውን በገና ከመሰንቆ ጋር። በመባቻ ቀን በከፍተኛውም በዓላችን ቀን መለከትን ንፉ፣ ለእስራኤል ሥርዐቱ ነውና ያዕቆብም አምላክ ፍርድ። ከግብፅ በወጣ ጊዜ ለዮሴፍ ምስክር አቆመው ያላወቅሁትን ቋንቋ ሰማሁ። ጫንቃውንም ከሸክም እጆቹንም በቅርጫት ከመገዛት አራቅሁ። በመከራ ጊዜ ጠራኸኝ አዳንሁህም፣ በተሰወረ አውሎም መለስሁልህ፣ በክርክር ውኃ ዘንድም ፈተንሁህ። ሕዝቤ ሆይ ስማኝ እነግርሃለሁ፣ እስራኤል ሆይ እመሰክርልሃለሁ። አንተስ ብትሰማኝ ሌላ አምላክ አይሆንልህም፣ ለሌላ አምላክም አትሰግድም። ከግብፅ ምድር ያወጣሁ እኔ እግዚአብሔር አምላክህ ነኝና፣ አፍህን አስፋ እሞላዋለሁም። ሕዝቤ ግን ቃሌን አልሰሙኝም፣ እስራኤልም አላዳመጠኝም። እንደ ልባቸው ሥራ ተውኋቸው፣ በልባቸውም አሳብ ሄዱ። ሕዝቤ ሰምቶኝ ቢሆን እስራኤልም በመንገዴ ሄደው ቢሆን ጠላቶቻቸውን ፈጥኜ ባዋረድኋቸው ነበር፣ በሚያስጨንቋቸውም ላይ እጄን በጣልሁ ነበር የእግዚአብሔር ጠላቶችም በተገዙለት ነበር። ዘመናቸውም ለዘላለም በሆነ ነበር። ከስንዴም ስብ ባበላቸው ነበር። ከዓለቱም ማር ባጠገባቸው ነበር። መዝሙር ሰማንያ ሁለት እግዚአብሔር በአማልክት ማኅበር ቆመ፣ በአማልክት መካከል ይፈርዳል። እስከ መቼ ሐሰትን ትፈርዳላችሁ? እስከ መቼስ ለኀጢአተኞች ፊት ታደላላችሁ? ለድሆችና ለድህ አደጎች ፍረዱ። ለችግረኛውና ለምስኪኑ ጽድቅ አድርጉ። ብቸኛውንና ችግረኛውን አድኑ፣ ከኀጢአተኞችም እጅ አስጥሏቸው። አያውቁም፣ አያስተውሉም፣ በጨለማ ውስጥ ይመላለሳሉ። የምድር መሠረቶች ሁሉ ተናወጡ። እኔ ግን አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ። ነገር ግን እንደ ሰው፣ ትሞታላችሁ፣ ከአለቆችም እንደ አንዱ ትወድቃላችሁ አልሁ። አቤቱ ተነስ፣ በምድር ላይ ፍረድ አንተ አሕዛብን ሁሉ ትወርሳለህና መዝሙር ሰማንያ ሶስት አቤቱ እንዳንተ ማን ነው አቤቱ ዝም አትበል ቸልም አትበል እነሆ ጠላቶች ጮኸዋልና የሚጠሉህም ራሳቸውን አንስተዋልና ሕዝብህንም በምክር ሸነገሏቸው በቅዱሳንህም ላይ ተማከሩ ኑ ከሕዝብ እናጥፋቸው ደግሞም የእስራኤል ስም አይታሰባሉ አንድ ሆነው በአንተ ላይ ተማከሩ በአንተ ላይ ቃል ኪዳን አደረጉ። የኤዶማውያን ድንኳኖች የእስማኤላውያንም ሞዓብም አጋራውያንም ጌባል አሞንም አማሌቅም ፍልስጥኤማውያንም ከጢሮስ ሰዎች ጋር አሦርም ከእነርሱ ጋር ተባበረ፣ ለሎጥ ልጆችም ረዳት ሆኑአቸው። እንደ ሚዲያምና እንደ ሲሳራ በቂሶን ወንዝ እንደ ኢያቢስ አድርግባቸው። በአይንዶር ጠፉ፣ እንደ ምድርም ጉድፍ ሆኑ። አለቆቻቸውን እንደ ሄሬብና እንደ ዜብ፣ ታላቆቻቸውንም እንደ ዛብሄልና እንደ ሲልማና አድርጋቸው። የእግዚአብሔርንም መሠዊያ እንወርሳለን የሚሉትን አምላኬ ሆይ፣ እንደ ትቢያ በነፋስ ፊት እንደ ገለባ አድርጋቸው። እሳት ዱርን እንደሚያቃጥል ነበልባልም ተራሮችን እንደሚያነድ እንዲሁ በቁጣ አሳዳቸው፣ በመቅሰፍትም አስደንግጣቸው። ፊታቸውን እፍረት ሙላው፣ አቤቱ ስምህን ይፈልጋሉ ይፈሩ ለዘላለም ይታወቁ ይጎስቁሉ ይጥፉም። ስምህም እግዚአብሔር እንደሆነ በምድር ሁሉ ላይም አንተ ብቻ ልዑል እንደሆነ ይወቁ። መዝሙር ሰማንያ አራት የሰራዊት አምላክ ሆይ ማደሪያዎችህ እንደምን የተወደዱ ናቸው! ነፍሴ የእግዚአብሔርን አደባባዮች ትወዳለች፣ ትናፍቅማለች። ልቤም ሥጋዬም በሕያው አምላክ ደስ ተሰኘ። ወፍ ለእርሷ ቤትን አገኘች፣ ዋኖስም ጫጩቶቿን የምታኖርበት ቤት አገኘች። የሠራዊት አምላክ ንጉሴም አምላኬም ሆይ እርሱ መሠዊያህ ነው። በቤትህ የሚኖሩ ሁሉ የተመሰገኑ ናቸው፤ ለዓለምና ለዘላለምም ያመሰግኖሃል አቤቱ እርዳታው ካንተ ዘንድ የሆነለት በልቡም የላይኛውን መንገድ የሚያስብ ሰው ምስጉን ነው። በለቅሶ ሸለቆ ውስጥ በወሰነው ስፍራ የሕግ መምህር በረከትን ይሰጣልና ከኃይል ወደ ኃይል ይሄዳሉ። የአማልክት አምላክ በጽዮን ይታያል። የሠራዊት አምላክ አቤቱ ጸሎቴን ስማ፣ የያዕቆብ አምላክ ሆይ አድምጥ። አቤቱ መታመኛችንን እይልን፣ ወደ ቀባኸውም ፊት ተመልከት። ከአእላፍ ይልቅ በአደባባዮች አንዲት ቀን ትሻላለች። በኃጢአን ድንኳኖች ከመቀመጥ ይልቅ በእግዚአብሔር ቤት እጣል ዘንድ መረጡ እግዚአብሔር አምላክ ምሕረትንና እውነትን ስለ ወደደ ሞገስንና ክብርን ይሰጣል እግዚአብሔር በቅንነት የሚሄዱትን ከመልካም ነገር አያሳጣቸውም። የሠራዊት አምላክ ሆይ በአንተ የታመነ ሰው ምስጉን ነው። መዝሙር ሰማንያ አምስት አቤቱ ለምድርህ ሞገስን አደረግህ የያዕቆብንም ምርኮ መለስህ። የሕዝብህን ኀጢአት አስቀረህ አበሳቸውንም ሁሉ ከደንህ። መዓትህንም ሁሉ አስወገድህ ከቍጣህ መቅሠፍት ተመለስህ። የመድኃኒታችን አምላክ ሆይ መልሰን፣ ቊጣህንም ከእኛ መልስ። በውኑ ለዘላለም ትቈጣናለህን? ቍጣህንስ ለልጅ ልጅ ታስረዝማለህን? አቤቱ ትመለሳለህ ታድነንም አለህ። ሕዝብም በአንተ ደስ ይላቸዋል። አቤቱ ምሕረትህን አሳየን። አቤቱ መድኃኒትህን ስጠን። እግዚአብሔር አምላክ የሚናገረውን እሰማለሁ። ሰላምን ለሕዝቡና ለቅዱሳኑ፣ ልባቸውንም ወደ እርሱ ለሚመልሱ ይናገራልና ነገር ግን ክብር በምድራችን ያድር ዘንድ ማዳኑ ለሚፈሩት ቅርብ ነው። ምሕረትና እውነት ተገናኙ፣ ጽድቅና ሰላም ተስማሙ። እውነት ከምድር በቀለች፣ ጽድቅም ከሰማይ ተመለከተች። እግዚአብሔርም በጎ ነገርን ይሰጣል፣ ምድራችንም ፍሬያውን ትሰጣለች። ጽድቅ በፊቱ ይሄዳል፣ ፍለጋውንም በመንገድ ውስጥ ያኖራል። መዝሙር ሰማንያ ስድስት አቤቱ ጆሮህን ወደ እኔ አዘንብል አድምጠኝም፣ ችግረኛና ምስኪን ነኝና፣ ቅዱስ ነኝና ነፍሴን ጠብቅ። አምላኬ ሆይ አንተን የታመነውን ባሪያህን አድነው። አቤቱ ቀኑን ሁሉ ወዳንተ አንተ እጮኋለሁና ማረኝ። የባሪያህን ነፍስ ደስ አሰኛት፣ አቤቱ ነፍሴን ወዳንተ አንተ አነሳለሁና። አቤቱ አንተ መሐሪና ይቅር ባይ ነህና፣ ምሕረትህም ለሚጠሩ ሁሉ ብዙ ነውና። አቤቱ ጸሎቴን አድምጥ፣ የልመናዬንም ድምፅ ስማ ትመልስልኛለህና በመከራዬ ቀን ወደ አንተ እጠራለሁ። አቤቱ ከአማልክት የሚመስልህ የለም፣ እንደ ሥራህም ያለ የለም። ያደረግሃቸው አሕዛብ ሁሉ ይመጣሉ፣ አቤቱ በፊትህም ይሰግዳሉ፣ ስምህንም ያከብራሉ። አቤቱ ድንቅ የምታደርግ አንተ ታላቅ ነህና፣ አንተም ብቻህን ታላቅ አምላክ ነህና። አቤቱ መንገድህን ምራኝ፣ በእውነትህም እሄዳለሁ። ስምህን ለመፍራት ልቤ ደስ ይለዋል። አቤቱ አምላኬ ሆይ በልቤ ሁሉ አመሰግንሃለሁ ለዘላለምም ስምህን አከብራለሁ። ምሕረትህ በእኔ ላይ ታላቅ ናትና ነፍሴንም ከታችኛይቱ ሲኦል አድነሃታልና። አቤቱ ዓመፀኞች በእኔ ላይ ተነሥተዋል፣ የክፉዎችም ማኅበር ነፍሴን ፈለጓት፣ በፊታቸውም አላደረጉህም። አቤቱ አንተ ግን መሓሪና ርኅሩህ አምላክ ነህ መዓትህ የራቀ ምሕረትህም እውነትህም እየበዛ ወደ እኔ ተመልከት፣ ማረኝም። ለባሪያህ ኃይልህን ስጥ፣ የሴት ባሪያህንም ልጅ አድን። ምልክትንም ለመልካም ከእኔ ጋር አድርግ፣ የሚጠሉኝ ይዩ ይፈሩም፣ አቤቱ አንተ ረድተኸኛልና አጽንተኸኛልምና። መዝሙር ሰማንያ ሰባት መሠረቶቹ በተቀደሱ ተራሮች ናቸው። ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ልደጆች ይወዳቸዋል። የእግዚአብሔር ከተማ ሆይ በአንቺ የተከበረ ነገር ይባላል። የሚያውቁኝን ረዓብንና ባቢሎንን አስባቸዋለሁ። እነሆ ፍልስጥኤማውያን ጢሮስም፣ የኢትዮጵያም ሕዝብ እነዚህ በዚያ ተወለዱ። ሰው እናታችን ጽዮን ይላል። በውስጧም ሰው ተወለደ፣ እርሱ ራሱም ልዑል መሠረታት። እግዚአብሔር ለሕዝቡ በውስጧም ለተወለዱት አለቆቿ። በመጽሐፍ ይነግራቸዋል። በአንቺ የሚኖሩ ሁሉ ደስ እንደሚላቸው ይነግራቸዋል። መዝሙር ሰማንያ ስምንት አቤቱ የመድኀኒቴ አምላክ በቀንና በሌሊት በፊትህ ጮኽሁ። ጸሎቴ ወደ ፊትህ ትግባ፣ ጆሮህንም ወደ ጩኸቴ ያዘንብል። ነፍሴ መከራን ጠግባለችና ሕይወቴም ወደ ሲኦል ቀርባለችና ወደ ጒድጓድ ከሚወርዱ ጋር ተቈጠሩ ረዳትም እንደሌለው ሰው ሆንሁ። ለዘላለም እንደማታስባቸው እንደ ተገደሉና በመቃብር ውስጥ እንዳሉ ተጣሉ። በሙታን ውስጥ እንዳሉ የተጣልሁ ሆንሁ። እነርሱም ከእጅህ የተለዩ በጨለማና በሞት ጥላ ውስጥ በታችኛው ጉድጓድ አስቀመጥኸኝ። በእኔ ላይ ቁጣ ጸና። መቅሰፍትህን ሁሉ በእኔ ላይ አመጣህ። የሚያውቁኝን ከእኔ አራቅህ። በእነርሱ ዘንድ ርኩስ አደረግኸኝ። ያዙኝ መውጫም የለኝም ዐይኖቼም በመከራ ፈዘዙ አቤቱ ሁልጊዜ ጊዜ ወደ አንተ ጮኽሁ እጆቼንም ወዳንተ ዘረጋው ዘረጋሁ በውኑ ለሙታን ታምራት ታደርጋለህን የሞቱትስ ተነሥተው ያመሰግኑሃልን በመቃብርስ ውስጥ ቸርነትህን እውነትህንስ በጥፋት ስፍራ ይናገራሉን ታምራትህ በጨለማ ጽድቅህም በመርሳት ምድር ትታወቃለችን እኔ ግን ወዳንተ ጮኹ በጠዋት ጸሎቴ ወደ ፊትህ ትደርሳለች። አቤቱ ነፍሴን ለምን ትጥላለህ? ፊትህንስ ከእኔ ለምን ትሰውራለህ? እኔ ከታናሽነቴ ችግረኛ ለሞትም የቀረብሁ ነኝ። ከፍ ከፍ ካልሁ በኋላ ግን ተዋርድሁ፣ ተናቅሁም። መቅሰፍት በላይ ያለፈ ግርማህም አስደነቀጠኝ። ሁል ጊዜ እንደ ውሃ ከበቡኝ፣ በአንድነትም ያዙኝ። ወዳጄንና ባልንጀራዬን ዘመዶቼንም ከመከራ የተነሣ ከኔ አራቅህ። መዝሙር ሰማንያ ዘጠኝ አቤቱ ምሕረትህን ለዘላለም እዘምራለሁ እውነትህንም በአፌ ለልጅ ልጅ እናገራለሁ። እንዲህ ብለሃልና ምሕረት ለዘላለም ይመሠረታል፣ እውነትህም በሰማይ ይጸናል። ከመረጥሁት ጋር ቃል ኪዳኔን አደረግሁ፣ ለባሪያዬም ለዳዊት ማልሁ። ዘርህን ለዘላለም አዘጋጃለሁ፣ ዙፋንህንም ለልጅ ልጅ እመሠርታለሁ። አቤቱ ሰማያት ተአምራትህን እውነትህንም ደግሞ በቅዱሳን ማኅበር ያመሰግናሉ። እግዚአብሔርን በሰማይ የሚተካከለው ማን ነው? ከአማልክትስ ልጆች እግዚአብሔርን ማን ይመስለዋል? በቅዱሳን ምክር እግዚአብሔር ክቡር ነው፣ በዙሪያው ባሉ ሁሉ ላይ ታላቅና ግሩም ነው። አቤቱ የሠራዊት አምላክ እንዳንተ ያለ ማን ነው? አቤቱ አንተ ብርቱ ነህ፣ እውነትህም ይከብብሃል። የባሕርን ኃይል አንተ ትገዛለህ፣ የሞገዱንም መናወጥ አንተ ዝም ታሰኘዋለህ። አንተ ረዓብን እንደ ተገደለ አዋረድኸው፣ በኃይልህም ክንድ ጠላቶችን በተነሃቸው። ሰማያት ያንተ ናቸው፣ ምድርም ያንተ ናት። ዓለምንና ሞላውን አንተ መሠረትህ፣ ሰሜንንና ደቡብን አንተ ፈጠርህ። ታቦርና አርሞንዔም በስምህ ደስ ይላቸዋል። ክንድህ ከኃይልህ ጋር ነው እጅህ በረታች ቀኝህም ከፍ ከፍ አለች። የዙፋንህ መሠረት ጽድቅና ፍርድ ነው፣ ምሕረትና እውነት በፊትህ ይሄዳሉ። እልልታ የሚያውቅ ሕዝብ ምስጉን ነው፤ አቤቱ በፊትህ ብርሃን ይሄዳሉ። በስምህ ቀኑን ሁሉ ደስ ይላቸዋል፣ በጽድቅህም ከፍ ከፍ ይላሉ። የኃይላቸው ትምክህት አንተ ነህና በሞገስህም ቀንዳችን ከፍ ከፍ ይላልና ረድኤታችን ከእግዚአብሔር ከንጉሣችን ከእስራኤል ቅዱስ ነውና። በዚያን ጊዜ ለልጆችህ በራእይ ተናገርህ እንዲህም አለ፦ ረድኤቴን በኃይል ላይ አኖርሁ፣ ከሕዝቤ የተመረጠውን ከፍ ከፍ አደረግሁ። ባሪያዬን ዳዊትን አገኘሁት፣ ቅዱስ ዘይትም ቀባሁት። እጄም ትረዳዋለች፣ ክንዴም ታጸናዋለች። ጠላት በርሱ ላይ አይጠቀምም፣ የአመፃ ልጅም መከራ አይጨምርበትም። ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትንም አዋርዳቸዋለሁ። እውነቴና ምሕረቴ ከእርሱ ጋር ነው፣ በስሜም ቀንዱ ከፍ ከፍ ይላል። እጁን በባሕር ላይ ቀኙንም በወንዞች ላይ አኖራለሁ። እርሱ አባቴ አንተ ነህ አምላኬ የመድኃኒቴ መጠጊያ ይላል። እኔም ደግሞ በኩሬ አደርገዋለሁ ከምድር ነገሥታትም ከፍ ይላል። ለዘላለምም ምሕረቴን ለርሱ እጠብቃለሁ። ኪዳኔም በእርሱ ዘንድ የታመነ ነው። ዘሩንም ለዓለምና ለዘላለም ዙፋኑንም እንደ ሰማይ ዘመን አደርጋለሁ። ልጆቹ ግን ሕጌን ቢተዉ በፍርዴም ባይሄዱ ሥርዓቴንም ቢያረክሱ ትእዛዜንም ባይጠብቁ ኀጢአታቸውን በበትር በደላቸውንም በመቅሰፍት ጐበኛታለሁ። ምሕረቴን ግን ከእርሱ አላርቅም፣ በእውነቴም አልበድልም፣ ኪዳኔን አላረክስም ከንፈሬም የወጣውን አልለውጥም። ዳዊትን እንዳልዋሸው አንድ ጊዜ በቅዱስነቴ ማልሁ። ዘሩ ለዘላለም ዙፋኑም በፊቴ እንደ ፀሐይ ይኖራል። ለዘላለም እንደ ጨረቃ ይጸናል፣ ምስክርነቱ በሰማይ የታመነ ነው። አንተ ግን ናቅኸው ጣልኸውም። የቀባኸውንም ጣልኸው። የባሪያህንም ኪዳን አፈረስህ፣ መቅደሱንም በምድር አረከስህ። ቅጥሩን ሁሉ ጣልህ። አምባዎቹንም አጠፋ። መንገድ አላፊም ሁሉ ተናጠቀው። ለጎረቤቶቹም ስድብ ሆነ። የጠላቶቹንም ቀኝ ከፍ ከፍ አደረግህ፣ ጠላቶቹንም ሁሉ ደስ አሰኘህ። የሰይፉንም ረዴት መለስህ፣ በሰልፍም ውስጥ አልደገፍኸውም። ከንጽሕናውም ሻርኸው፣ ዙፋኑንም በምድር ጣልህ። የዙፋኑንም ዘመን አሳነስህ፣ በእፍረትም ሸፈንኸው። አቤቱ እስከ መቼ ለዘላለም ፊትህን ትመልሳለህ? እስከ መቼስ ቁጣህ እንደ እሳት ይነዳል? ችሎታዬ ምን እንደሆነ አስብ። በውኑ የሰውን ልጅ ሁሉ ለከንቱ ፈጠርኸውን? ሕያው ሆኖ የሚኖር ሞትንስ የማያይ ማን ነው? ነፍሱንስ ከሲኦል እጅ የሚያድን ማን ነው? ለዳዊት በእውነት የማልህ አቤቱ የቀድሞ ምሕረትህ ወዴት ነው? አቤቱ የባሪያዎችህን ስድብ፣ በብብቴ ብዙ አሕዛብን የተቀበልሁትን አቤቱ፣ ጠላቶች የሰደቡትን የቀባኸውን ዘመን የሰደቡትን አስብ። እግዚአብሔር ለዘላለም ይባረክ ይሁን ይሁን። መዝሙር ዘጠና አቤቱ አንተ ለትውልድ ሁሉ መጠጊያ ሆንህልን። ተራሮች ሳይወለዱ ምድርም ዓለምም ሳይሠሩ ከዘላለም እስከ ዘላለም ድረስ አንተ ነህ። ሰውን ወደ አሣር አትመልስም። የሰው ልጆች ሆይ ተመለሱ ትላለህ። ሺህ ዓመት በፊትህ እንዳለፈች እንደ ትናንት ቀን እንደ ሌሊትም ትጋት ነውና፣ ዘመኖች የተናቁ ይሆናሉ። በማለዳም እንደ ሣር ያልፋል፣ ማልዶ ያብባል ያልፋልም፣ በሰርክም ጠውልጎና ደርቆ ይወድቃል። እኛ በቍጣህ አልቀናልና በመዓትህም ደንግጠናልና፣ የተሰወረውን ኀጢአታችንን በፊትህ ብርሃን በደላችንንም በፊትህ አስቀመጥህ። ዘመናችን ሁሉ አልፏልና እኛም በመዓትህ አልቀናልና፣ ዘመኖቻችንም እንደ ሸረሪት ድር ይሆናሉ። የዘመኖቻችንም ዕድሜ ሰባ ዓመት ቢበረታ ሰማንያ ዓመት ነው። ቢበዛ ግን ድካምና መከራ ነው። ከእኛ ቶሎ ያልፋልና እኛም እንገሥጻለንና የቁጣህን ጽናት ማን ያውቃል? ከቁጣህ ግርማ የተነሣ አለቁ። በልብ ጥበብን እንድንማር ቀኝህን እንዲያስታውቀን አቤቱ ተመለስ። እስከ መቼስ ነው? ስለ ባሪያዎችም ተመዋገት። በማለዳ ምሕረትን እንጠግባለን። በዘመናችን ሁሉ ደስ ይለናል፣ ሐሴትም እናደርጋለን። መከራ ባሳየህን ዘመን ፈንታ፣ ክፉን ባየንባቸው ዘመኖች ፈንታ ደስ ይለናል። ባሪያዎችንና ሥራህን እይ፣ ልጆቻቸውንም ምራ። የአምላካችን የእግዚአብሔር ብርሃን በላያችን ይሁን፣ የእጆቻችንንም ሥራ በላያችን አቅና።